ግብፅን በቁም የቀበራት የአሜሪካ ውሳኔ፣ ስዊዝ ቦይ በነፃ ትራምፕ አመረሩ። ፑቲን እያታለለኝ ነው አሉ ትራምፕ። 47ተኛው የአሜሪካ ፕሬዝዳንት ዶናልድ ትራምፕ ግብፅን ያሳበደ እንቅልፍ አልባ አድርጎ ያስቀረ የሞት መርዶ ያክል እየከበደ ንግግር አሰምቷል። ግብጽ አስቀድሞ ይህ ቀን እንዳይመጣ ስትፈራ ነበር። ከታላቁ የቢንጉሪን ፕሮጀክት ጀርባ ግብፅን ላትነሳ የመቅበር እቅድ አለ ብላ ስትጮ ነበር። ያቺ ከእኛ በቀር ቀይ ባህርን ማንም አይረግጥም እያለች በአቋሟ ምስራቅ አፍሪካ ላይ ጉልበተኛ ለመሆን ስትጣደፍ የነበረችው ግብጽ፣ ከጅቡቲ ጋር ቁጭ ብላ ኢትዮጵያ ላይ ቀመር ስትቀምር የነበረችው ግብጽ በመጨረሻም ወደ ጨለማ ዘመን የሚያንደራድራት አደገኛ እቅድ ከትራምፕ በኩል ተሰንዝሯል። ግብጽ እንዳበደ ውሻ እየተክለፈለፈች ነው። በዚህ በኩል ደግሞ የሩሲያው መሪ ቭላድሚር ፑቲንን በሚመለከት ትራምፕ አስገራሚና አስደንጋጭ የተባለ ሀሳብ ሰንዝሯል። የግብፅን ጉሮሮ እንደ አጥንት ተሰንቅሮ የሚዘጋውን የአሜሪካ ውሳኔና ትራምፕ ፑቲንን በሚመለከት የሰነዘሩት አስተያየት በትንታኔ እንመለከተዋለን። አብራችሁን ቆዩ። ይቺ ራሷን እንደ አረቦች ዓለም ጠበቃና ሀያል አድርጋ የምታስበው ግብጽ ያልታሰበ ዶብዳ ከወደ አሜሪካ በኩል ሰምታለች። የግብፅ ጋዜጠኞችና አክቲቪስቶች ለቅሶ ተቀምጧል። ሁሉም በየሚዲያው አንድ ነገር ብቻ ነው የሚተነፍሰው። እሱም ስዊዝ ቦይ ነው። መቼም ግብፅን ሀገር ያደረጓት ሁለት ነገሮች ብቻ ናቸው ብሎ መናገር ይቻላል። እነሱም ስዊዝ ቦይና አባይ ናቸው። ታዲያ አሁን በቢሊዮን ዶላሮች እየዛቀችበት የነበረው በስልጣኔ ማማ ላይ እንድትቀመጥ ያደረጋት ሁሉም ሀገራት በተለይም አሜሪካ እሹሩር እያለች እንደ ህፃን ልጅ በአንቀልባ ተሸክማ እንድታባብላት ያስገድዳት ይኸው የዓለማችን ከፍተኛ የንግድ ማመላለሻ መስመር የሆነው ስዊዝ ቦይ ነው። አሜሪካ ግብጽ በአመት ቢሊዮን ዶላሮች እየሰጠች ወታደራዊ ተቋሟን የምደግፍላት ለምን ይመስላችኋል? ግብፅ ምን አይነት አደገኛ እርምጃ በምስራቅ አፍሪካ ላይ ስትወስድ ሁሉም አይተው እንዳላዩ የሚያልፏት በምን ምክንያት ነው ካልን በዚሁ በስዊዝ ቦይ የሚል መልስ እናገኛለን። ስዊዝ ቦይ ለግብጽ ሁሉ ነገሯ ነው። ኢኮኖሚያዊ አቅሟን እየገነባች ወታደራዊ ኃይሏን ያጠነከረችበት የዲፕሎማሲ ጥቅሟን ያሳደገችበት ምዕራባውያን ሳይቀሩ የእሷ ጎብዳጆች እንዲሆኑ ያደረገችበት፣ ብቻ ብዙ ብዙ ጥቅም የምታገኝበት እንደ ሀገር ያቆማት ካስማዋ ነው። ግን አሁን ያ ዘመን ሊያከትም የተቃረበ መስሏል። በሲውዝ ቦይ ሳንከፍል ማለፍ አለብን ሲሉ ትራምፕ ተናግሯል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የአሜሪካ መርከቦች በሲውዝ እና ፓናማ ቦዮች ያለምንም ክፍያ ማለፍ አለባቸው በማለት ግብፅን በቁም የሚቀብራት መርዶ ተናግሯል። በሁለቱ ቁልፍ የዓለማችን አቋራጭ የውሃ ላይ መተላለፊያዎች የአሜሪካ ወታደራዊ ና የንግድ መርከቦች ሳይከፍሉ መግባትና መውጣት ይኖርባቸዋል በሚል በትሩዝ ማህበራዊ ትስስር ገጻቸው ላይ አስፍረዋል። ፕሬዚዳንቱ እነዚህ ቦዮች ያለ አሜሪካ መቀጠል የማይችሉ ናቸው ያሉት ትራምፕ የውጭ ጉዳይ ሚኒስትር ማርክ ሩቢዮ ይህን ጉዳይ አሁኑን እንዲከታተሉ ጠይቂያቸዋለሁ ብሏል። ከዚህ ባሻገርም ግብጽ ልክ እንደ ፓናማ ከአሜሪካ ጋር እሰጠጋ በውስጥ ልትገባ የምትችልበት አሉታዊ አጋጣሚ ሊፈጠር ይችላል የሚል መረጃ ተጋርቷል። ዶናልድ ትራምፕ ወደ ስልጣን ከመጡበት ጊዜ አንስቶ ፓናማንና ግሪንላንድን እንጠቀልላለን በሚል በተደጋጋሚ ሲዝቱ ቆይተዋል። አሁን ላይ ደግሞ የግብፁን ስዊዝ ቦይ ማማተር መጀመራቸውን የካይሮ ፖለቲከኞች እንቅልፍ የሚነሳ ጉዳይ እንደሚሆንባቸው ይጠበቃል። በመካከለኛው ምስራቅ የአሜሪካ ቁልፍ አጋር ለሆነችው ግብፅ የትራምፕ ሀሳብ ዶብዳ ሆኖባታል ተብሏል። ከ1970ዎቹ አንስቶ በየአመቱ ረብጣ ቢሊዮን ዶላር ከአሜሪካ የምታገኘው ግብፅ በሲዊዝ በኩል ትራምፕ መጥተውባታል። ግብፅ በአመት እስከ 9 ቢሊዮን ዶላር ገንዘብ መርከቦች ሲተላለፉ ፍያ በማስፈጸምና በሌሎች ምክንያቶች ከስዊዝ ቦይ ገቢ እንደምትሰበ ስብ ይታወቃል። የትራምፕ ውጥን እውን ከሆነ ካይሮ፣ ዋሽንግተን እጣፈንታቸው ልክ እንደ ዴንማርክና ፓናማ ውጥረት ይሆናል ተብሎ ይጠበቃል። እንደሚታወቀው እንደ አውሮፓውያን አቆጣጠር በ1859 ጀምሮ በ1869 ግንባታው የተጠናቀቀው እነሆ 156 ዓመት ዕድሜ ያስቆጠረው የስዊዝ ካናል ቦይ በቀጠናው ከንግድ ዝውውር በተጓዳኝ የወታደራዊ መረጃና ደህንነት ከግብፅና ከእስራኤል የየለት የስለላ ሚዛን አቅም መፈታተሻ ቀጠናነት እስከ መደበኛ ቅኝት ዘመናዊ የሚስጥር ስለ ላ ሂደት በምጣኔ ሀብት ዘርፍ ከንግድ ዲፕሎማሲ እስከ ወታደራዊ ፖለቲካ ዲፕሎማሲ ከባህር ጨውሃ ጥናት እስከ ጠለቀ የጠፈር ህዋ ምርምር ከባህር ውንብድና ክትትል እስከ ድብቅ ጦር መሳሪያዎች ዝውውርና ገበያ ማድሪያ ውሃ መስመር ከወታደራዊ የሀያልነት ሚዛን መድፊያ እስከ ወታደራዊ አቅም የበላይነት ማሳያ ድረስ ብዙ ጉድ የሚፈጸምበት በዳቦ ስሞች የዓለም አቀፍ ንግድ መርከቦች መተላለፊያ የሚሰኝ ርዝመቱ ተለዋጭ ቢሆንም 120 ማይል የሚረዝም ወሳኝ የስለላ ማከናወኛ ቦይ ነው። እንደሚታወቀው ከዓለማችን የነዳጅ ንግድ 10 በመቶ እና 8 በመቶ የተፈጥሮ ጋዝ ንግድ በስዊዝ በኩል ይተላለፋል። 12 በመቶ የዓለም አቀፍ ንግድ በቦዩ ያልፋል። 24 በመቶ የሚሆኑት የመርከብ ኮንቲነሮች እንዲሁም በአውሮፓና ቤዚ ያሉት ሙሉ የማጓጓዣ ኮንቲነሮች በቦዩ ይተላለፋሉ። ስዊዝ ካናል ለግብጽ በየቀኑ በአማካኝ 15 ሚሊዮን ዶላር የሚያስገኝላት የገቢ ምንጯ ነው። ስዊዝ ካናል ከ156 ዓመት በፊት ሜዲታሪያን ባህር እና ህንድ ውቅያኖስን በማገ ለመገናኘት በአውሮፓና ኤዚያ መካከል የሚደረገውን የባህር ላይ ጉዞ በማሳጠር ዘመናዊ የባህር ትራንስፖርት ያቀላጥፋል። በወቅቱ የግብፅ መሪ የነበሩት ካዲፍ እስማኤል ፓሻ ተመርቆ አገልግሎት መስጠት የጀመረው ይህ የመርከቦች መተላለፊያ መስመር ግንባታው አስር ዓመታትን ፈጅቷል። በአመት 300 ሚሊዮን ቶን እቃዎችን የሚተላለፉበት ስዊስ ካናል የአገልግሎት መጠኑን ለማስፋት ግብጽ በየጊዜው የተለያዩ ማሻሻያዎችን አድርጋለች። የአሁኑ የግብፅ ፕሬዚዳንት አልሲሲ በፈረንጆቹ 2014 ላይ በስዊስ ካናል ላይ የተደረገውን የ8 ቢሊዮን ዶላር የማስፋፊያ ግንባታ መመረቃቸው አይዘነጋም። በሌላ በኩል ፑቲን እያታለለኝ ሳይሆን አይቀርም ሲሉ ትራምፕ አስደንጋጭ ንግግር አድርጓል። የሮማው ሊቀ ጳጳስ ፖፕ ፍራንሲስ ቀብር ከመፈጸሙ በፊት የተገናኙት ዶናልድ ትራምፕ እና ቭላድሚር ዘለንስኪ በቅዱስ ጴጥሮስ ቤተ ክርስቲያን ውስጥ ትልቅ ውይይት ማድረጋቸው ተነግሯል። ትራምፕ ሮማን ለቀው ከሄዱ በኋላ በማኅበራዊ ሚዲያ ገጻቸው ላይ ፑቲን ሰላማዊ ዜጎች በሚኖሩበት አካባቢ ሚሳይል የሚተኩስበት አንዳችም ምክንያት የለም ያሉ ሲሆን እያታለለኝ ሳይሆን አይቀርም ብሏል። ዋይት ሀውስ ሁለቱ መሪዎች ያደረጉትን የ15 ደቂቃ ውይይት በጣም ውጤታማ ሲል ገልጾታል። የዩክሬኑ ፕሬዚዳንት በበኩላቸው ታሪካዊ የመባል አቅም ያለው ሲሉ ውይይታቸውን አንቆለጳብሰዋል። ሁለቱ መሪዎች በዋይት ሀውስ የነበራቸው ውይይት ባለመግባባት ከተቋጨ በኋላ ለመጀመሪያ ጊዜ ነው ፊት ለፊት የተገናኙት። በትሩዝ የማህበራዊ ሚዲያ ገጻቸው ላይ ሩሲያ በዩክሬን ከተሞች ላይ ስለፈጸመቻቸው ጥቃቶች የጻፉት ዶናልድ ትራምፕ ምናልባት ጦርነቱን ማቆም አይፈልግ ይሆናል ብዬ እንዳስብ አድርጎኛል። እያታለለኝ ሳይሆን አይቀርም። ስለዚህ በተለየ ሁኔታ መስተናገድ አለበት፣ በባንክ ወይንም በሁለተኛ ደረጃ ማዕቀብ። በጣም ብዙ ሰው እየሞተ ነው ብለዋል። አርብ ዕለት የአሜሪካው ሉክ ስቲቭ ዊትኮፍ ከሩሲያ ፕሬዚዳንት ጋር መወያየታቸውን ተከትሎ ትራምፕ ሩሲያና ዩክሬን ስምምነት ላይ ለመድረስ በጣም ተቃርበዋል ብለው ነበር። ቅዳሜ ዕለት ክሬምሊን በበኩሉ ፑቲን ለአሜሪካው ሉክ ዊትኮፍ ሩሲያ ከዩክሬን ጋር ያለምንም ቅድመ ሁኔታ ቀጥተኛ ውይይት ለመጀመር ዝግጁ መሆኗን ማረጋገጣቸው መሆናቸውን ገልጿል። ትራምፕና ዘለንስኪ በዋይት ሀውስ ተገናኝተው ፍሬ አልባ ውይይቶችን ካደረጉ በኋላ ለመጀመሪያ ጊዜ ነው በሮም ፊት ለፊት የተገናኙት ሲል ቢቢሲ ዘግቧል። ዶናልድ ትራምፕ የዩክሬን አቻቸውን ቭላድሚር ዜለንስኪን በፖፕ ፍራንሲስ ቀብር ላይ አግኝተው ካነጋገሩ በኋላ የሩሲያው ቭላድሚር ፑቲን ጦርነቱን ለማቆም ያላቸው ፍላጎት ላይ ጥርጣሬ እንደገባቸው ገለጹ። ትራምፕ ሮማን ለቀው ከሄዱ በኋላ በማህበራዊ ሚዲያ ገጻቸው ላይ ፑቲን ሰላማዊ ዜጎች በሚኖሩበት አካባቢ ሚሳኤል የሚተኩስበት አንዳችም ምክንያት የለም ያሉ ሲሆን እያታለለኝ ሳይሆን አይቀርም ብለዋል። የሮማው ሊቀ ጳጳስ ቀብር ከመፈጸሙ በፊት የተገናኙት ዶናልድ ትራምፕና ዘለንስኪ በቅዱስ ጴጥሮስ ቤተ ቤተክርስቲያን ውስጥ ጥልቅ ውይይት ሲያደርጉ ተስተውሏል። ዋይት ሀውስ ሁለቱ መሪዎች ያደረጉትን የ15 ደቂቃ ውይይት በጣም ውጤታማ ሲል ገልጾታል። የዩክሬኑ ፕሬዝዳንት በበኩላቸው ታሪካዊ የመባል አቅም ያለው ሲሉ ውይይታቸውን አንቆለጳብሰዋል ሁለቱ መሪዎች በዋይት ሃውስ የነበራቸው ውይይት ባለመግባባት ከተቋጨ በኋላ ለመጀመሪያ ጊዜ ነው ፊት ለፊት የተገናኙት። በትሩዝ የማህበራዊ ሚዲያ ገጻቸው ላይ ሩሲያ በዩክሬን ከተሞች ላይ ስለፈጸመችው ጥቃት የጻፉ ዶናልድ ትራምፕ ምናልባት ጦርነቱ ማቆም አይፈልግም ይሆናል ብዬ እንዳስብ አድርጎኛል። እያታለለኝ ሳይሆን አይቀርም። ስለዚህ በተለየ ሁኔታ መስተናገድ አለበት፣ በባንክ ወይንም በሁለተኛ ደረጃ ማዕቀብ። በጣም ብዙ ሰው እየሞተ ነው ብሏል። አርብ ዕለት የአሜሪካው ሉክ ስቲቭ ዊትኮፍ ከሩሲያ ፕሬዚዳንት ጋር መወያየታቸውን ተከትሎ ትራምፕ ሩሲያና ዩክሬን ስምነት ላይ ለመድረስ በጣም ተቃርበዋል ብለው ነበር። ቅዳሜ ዕለት ክሬምሊን በበኩሉ ፑቲን ለአሜሪካው ሉክ ዊትኮፍ ሩሲያ ከዩክሬን ጋር ያለምንም ቅድመ ሁኔታ ቀጥተኛ ውይይት ለመጀመር ዝግጁ መሆኗን ማረጋገጣቸውን ገልጿል። ትራምፕና ዘለንስኪ በዋይት ሃውስ ተገናኝተው ፍሬ አልባ ውይይት ካደረጉ በኋላ ለመጀመሪያ ጊዜ ነው በሮም ፊት ለፊት የተገናኙት። በወቅቱ የአሜሪካው ፕሬዚዳንት ለዩክሬኖቻቸው ሩሲያን ለማሸነፍ ምንም የቀረህ አማራጭ የለም ብሏቸው ነበር። በዚህ ሳምንትም ያንኑ ተመሳሳይ መልእክት የደገሙት ፕሬዚዳንት ትራምፕ የዩክሬኑ መሪ የቀረው አማራጭ የለም ብሏል። ከዚህ ቀደም ዶናልድ ትራምፕ በተደጋጋሚ ዩክሬንን ጦርነት በመጀመር እና የሰላም ስምምነቱ እንቅፋት አድርገው ሲከሷት ተሰምቷል። ቅዳሜ ዕለት የሁለቱ ሀገራት መሪዎች በሮም ያደረጉትን ውይይት በተመለከተ ዋይት ሀውስ አዎንታዊ ድምጸት የያዘ መልእክት ሲያስተላልፍ፣ ዜለንስኪ በበኩላቸው በጋራ ውጤት ማምጣት ከቻልን ታሪካዊ ሊባል የሚችል በጣም ትምህርታዊ የሆነ ውይይት ብለውታል። ሁለቱ መሪዎች ፊት ለፊት ተቀምጠው በጥልቀት ሲወያዩ የሚያሳይ ምስልም ይፋ ሆኗል። የዩክሬኑ የውጭ ጉዳይ ሚኒስቴር አሪ ሲባ በኤክስ ገጻቸው ላይ ምስሉን ያጋሩ ሲሆን ይህንን ታሪካዊ ውይይት ለመግለጽ ምንም አይነት ቃላት አያስፈልግም፣ ሁለቱ መሪዎች በቅዱስ ጴጥሮስ ቤተ ክርስቲያን ለሰላም እየሰሩ ነው ብሏል። ትራምፕ ከዩክሬናቻቸው ጋር በሮም ፊት ለፊት ከተወያዩ በኋላ ያንጸባረቁት አቋም ከዚህ በፊት ዘለንስኪ በጠንካራ ቃላት ሲሸነቁጡ ስለ ፑቲን ደግሞ አዎንታዊ አስተያየት ሲሰጡ ከነበረበት በተቃ ተቃራኒው የቆመ ነው። ዘለንስኪ በቴሌግራም ገጻቸው ላይ ጥሩ ውይይት ነበር አንድ ለአንድ የተደረገ ጥሩ ውይይት ነበር። ብዙ ነገር ተነጋግረናል። የተነጋገርናቸው ነገሮች በሙሉ ውጤታማ ይሆናሉ ብለን ተስፋ እናደርጋለን ብለዋል። አክለውም ውይይታቸው ያተኮረው የሕዝባቸውን ሕይወት መታደግ፣ ምንም ቅድመ ሁኔታ የሌለበት ሙሉ ተኩስ አቁምና፣ በተደጋጋሚ የሚከሰት ጦርነትን የሚከላከል አስተማማኝና ዘላቂ ሰላም እንደነበረ ገልጸዋል። ዘለንስኪ አክለውም በጋራ ድሎችን ማስመዝገብ ከቻለን ታሪካዊ ሊባል የሚችል ትምህርታዊ ውይይት ነበር ያካሄድ ነው ፕሬዚዳንት ዶናልድ ትራምፕ አመሰግናለሁ ብሏል። ሁለቱ መሪዎች ከተወያዩ በኋላ ከቅዱስ ጴጥሮስ አደባባይ ውጪ ከሌሎች የዓለም መሪዎች ጋር ተገናኝቷል። ትራምፕ ሞስኮንና ኬቭን የተኩስ አቁም ላይ እንዲደርሱ እና የሰላም ስምምነት እንዲያደርጉ ጫና ሲያደርጉ ነበር። ዶናልድ ትራምፕ ከዚህ በፊት የሁለቱ ሀገራት መሪዎች በቅርቡ የሰላም ስምምነት ላይ የማይደርሱ ከሆነ አስተዳደራቸው ራሱን ከጉዳዩ እንደሚያርቅ አስጠንቅቀው ነበር። ውድ የቻናላችን ተከታዮች በአሁኑ ዝግጅታችን ባደረስናችሁ መረጃ እንደተደሰታችሁበትና ጠቃሚ መረጃ እንዳገኛችሁበት ተስፋ